ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎች ጋር መቤቱ ነኛው አብራችኑ ኑ በማር ምርት ውጤታማ መሆናቸውን በሰሜን ጎንደር ዞን በደባርቅ ከተማ በዘርፉ የተሰማሩ አልሚዎች ተናገሩ። ዘርፉን ውጤታማ ለማድረግ እየሰራ መሆኑን የደባርቅ ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽፈት ቤት ገልጿል። ያየ ፈንቴ ተጨማሪ ዘገባ አለው። የተከበራችሁ ተመልካቾቻችን በሰሜን ጎንደር ዞን ደባርቅ ከተማ በርካታ ወጣቶች በግልና በማህበር በመሆን በንም ማነብ ስራ በማር ምርት ተሰማርተው ይገኛሉ። በማር ምርታቸውም ተጠቃሚና ውጤታማ መሆናቸውን አንስተዋል። በተለይ በሕይወታቸው ላይ በርካታ ጠቀሜታንና ለውጥን እንዳገኙ አንስተውልናል። ወጣት ሀፍታ ማሰፋ ባላለው የተሻለ ምርት አለው ውጤትም አለው በማለት ወደ ሽግግር ቀፎ የሰራን ከአርባ ምናምን የሚደርሱ የሽግግር ቀፎዎች አሉና ከስልሳ በላይ ቀፎ ይዘናል። በጣም ለውጥ አለው። መጀመሪያ ስንነሳ ያው መንቀሳቀሻችን አምስት ሺ ብር ነው የነበረችና ቤት ቦታ ምናምን ከተማ ቦታ ገዝተናል። በአመት ሶስት መቶ የንጹህ የተጣራ ማር ኪሎ እናገኛለን። ከአዲስ አበባ ከጎንደር ምናምን እየመጡ ነው የሚገዙ ነው። ብዙን ጊዜ በመኪና ነው ይዘውት የሚሄዱ። ሸት ያቸነፈ ነው። ባ የጀመርኩት ሁለት ሺ ሁለት ነው እዛ ሶስት አሁን ድረስ በጣም አገልግሎቱ እየጠቀመን ያለ አሁንም ባለው አካል የአንድ የሁለት መቶ ሺህ ብር ግምት አግኝቻለሁ። በዘንድሮ በሰባ ስምንት ዓመት ይህን ያህል ማገልግሎም በጣም ደስ የሚል ነው። ኑሮ ያማረ ነው። ያው ልጆች አሉ፣ ቤተሰቦች አሉ። እነሱን ሁሉ እያስተናገድኩ ነው። ያው አሁን ስምንት ሰራተኛ አለ እየሸጥኩ እየበላሁ ነው። እስከ ቤተሰቦች በዘርፉ ለተሰማሩ ወጣቶችን ግብአት በማሟላት ይበልጥ ውጤታማ እንዲሆኑ የደባር ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽሕፈት ቤት እየሰራ መሆኑንም አስታውቋል። መላኩ ገብረስላሴ ይባላለሁ። የደባር ከተማ አስተዳደር እንስሳትና አሳ ሀብት ጽሕፈት ቤት ኃላፊ ነኝ። በ2017 ዓ ም 76 ቶን ነው ያቀድ 76 ቶን አቅደን ከሶስቱም ዘርፍ 75 ቶን ማር ገቢ ማድረግ ችለናል። የማር ምርትን ከፍ ለማድረግ በዚህ ዘርፍ ላይ የተሰማሩ ወጣቶችን አርሶ አደሮችን ለማነሳሳትና የገቢ ምንጫቸውን ከፍ ለማድረግ እንደገና ደግሞ የማር ምርት በሰፊ ሁኔታ እንዲመረት ለማድረግ ትልቅ ስራዎች እየሰራ ይገኛል። ወደ ዘጠና ሰባት ዘመናዊ ቀፎ አቅርበናል። የሚጠቀሙበት የነበረ ችግር ቀፎ ስለሆነ ከችግር ቀፎ ወደ ዘመናዊ ቀፎ እያሸጋገርን ባለሙያዎችም እገዛ እያደረጉ ትልቅ ውጤት ያለው ስራ የሚታይ የሚጨበት ስራ ማድረግ ተችሏል። በ2018 ዓ ም የምርት ዘመንም እንግዲህ ከዘጠና ቶን በላይ የማር ምርትን ለማግኘት እየሰራ መሆኑም የከተማ አስተዳደሩ እንስሳትና ሳብትን ማጽፈት ቤት አስታውቋል። በዘርፉ የተሰማሩ ወጣቶችም ይበልጥ ተጠቃሚ እየሆኑ መምጣታቸውን አንስተዋል። ግባቶች ቀርበው በዚህ የተሰማሩ በንማነብ የተሰማሩ ወጣቶች ኢንተርፕራይዞችን የበለጠ ከዚህ በላይ ስራ ለመስራት ከፍተኛ የሆነ ዝግጅት አለን። ወደ ዘጠና ቶን ማር ለማግኘት አቅደናል። ይህንም ከፍተኛ የሆነ ስራ ግብቶችን አንዳንድ ነገሮችን ህዝቡን ጋር እየተነጋገርና ምንጭቱ ሁኔታዎችን እየፈጠር እንገኛለን ማር ባለፈ ፐር ኪሎ አንድ ሰም ስድስት መቶ እየሸጡ ከፍተኛ የሆነ ያው ሰም እንደሚታወቁት ለካራምቡላ ለ ለተለያዩ ነገሮች የቤተ ክርስቲያን ጧፍ አገልግሎት ይውላል እና እየሸጡ ከፍተኛ የሆነ ገቢ እያስገቡ ናቸው ያላቸው ከራሳቸው አልፎ ለሌሎችም የስራ እድል መፍጠራቸውን ያነሱልን በዘርፉ የተሰማሩ ባለሙያዎች እንዲሁም በተጨማሪ ደግሞ ተመጣጣኝ ዋጋ ምርታቸውን ለህብረተሰቡ በማቅረብ ተጠቃሚ መሆናቸው መሆናቸውና ህብረተሰቡም ተጠቃሚ እንዲሆን እድል መፍጠራቸውን አንስተውልናል። ይህ የተፈጥሮ ማዳበሪያ መጠቀማቸው የመሬት ለምነትን ለመጠበቅ እንዳገዛቸው በጎንደር ከተማ አስተዳደር የአይራ ቀበሌ አርሶ አደሮች ተናገሩ። የአርሶ አደሩን ተጠቃሚነት ለማሳደግ የቨርሚ ኮምፖስት እየተዘጋጀ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ አስታውቋል። ተስፋዬ ጋሹ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ምርትና ምርታማነትን ለማሳደግ ከሚያስችሉ መሰረታዊ ነገሮች መካከል አንዱ የአፈር ለምነት ሊተኩ የሚችሉ የሰው ሰራሽ ወይንም የተፈጥሮ ማዳበሪያዎችን መጠቀም መሆኑን የዘርፉ ባለሙያዎች ምክረ ሐሳባቸውን ሲሰጡ ይደመጣሉ። ምክረ ሐሳቡን የተረዱ በጎንደር ከተማ አስተዳደር አይራ ቀበሌ የሚገኙ አርሶ አደሮች የሰው ሰራሽ ማዳበሪያን የሚተካ ቨርሚ ኮምፖስት በማዘጋጀት የግብርና ስራቸውን እያከናወኑ ይገኛሉ። ቨርሚ ኮምፖስት መጠቀማቸው ምርታማ እንዳደረጋቸው የተናገሩት አርሶ አደሮቹ የተፈጥሮ ማዳበሪያው ከአሁን በፊት ያወጡት የነበረው ለሰው ሰራሽ አፈር ማዳበሪያ የሚያወጡትን ገንዘብ እንደቀነሰላቸው አስረድተዋል። ቨርሚ ኮምፖስት የመሬት ለምነትን በመጨመር የማይተካ ሚና እንዳለውም ገልጸዋል። ዲያቆን አዳሙ እባላለሁ። አይራ ቀበሌ ነው የምኖረው እና ቨርሚ ኮምፖስት የሚባለውን አላውቀውም የነበረ ዝም ብዬ ማዳበሪያ ጉድለት በነበረበት ሰዓት

ቨርሚ ኮምፖስት እንግዲህ ከተጠቀምን ሁለት አመት ምናምን ሆኖናል። ያው ጥቅሙ ይሄ አሁን ከሰው ሰራሽ መዳበሪያ የተለየ ጥቅም አለው ብለን እናስባለን። ስለዚህ ይሄኛውን በመጠቀማችን አንድ መሬቱ ወደ ነበረበት እንዲመለስ የተወሰነ ነገር ያገዘን ይመስለኛል። ሌላው አሁን የቋሚ አትክልቶቹ ይሄኛውን ሰው ሰራሽ መዳበሪያውን አይፈልጉትም። የሚያስፈልጋቸው ይሄኛው ስለሆነ በተለይ ለነሱ በጣም ትልቅ የሆነ ጥቅም ትልቅ የሆነ አስተዋጽኦ እያበረከተ ያለው ቨርሚ ኮምፖስት ዝግጅት ከመደበኛ ኮምፖስት ዝግጅት ቀላል እንደሆነና የተሻለ ውጤት የሚያስገኝ መሆኑን ያሳወቁት የጎንደር ከተማ አስተዳደር አይራ ቀበሌ ግብርና ጽፈት ቤት ኃላፊ ወይዘሮ ሙሉነው ተሞክሮውን ለማስረዳት እየተሰራ መሆኑንም ገልጸዋል። በሰው ሰራሽ ማዳበሪያ መሬቱ ከሚሞት የተሻለ ነገር እያመጣ በቨርሚ ኮምፖስት ይገኛል። መደበኛው ኮምፖስት ፐርሄክታር የሚመከረው መቶ ሀያ ሲሆን በርኒ ኮምፖስት ላይ ግን 30 ነው የሚመከረው ኩንታል ማለት ነው። ይህ አንደኛ የአርሶ አደሩን ጉልበት ይቀንሳል። ሲቀጥል ደግሞ እንደዛኛው በሁለት ጉድጓድ ሆኖ እንክልትም ብዙ ወጭ ማይጠይቃቸው። መሬቱን ወደ ነበረበት ለመመለስ ትልቁ ሃብት በርኒ ኮምፖስት ነው። የተፈጥሮ ማዳበሪያ መጠቀም የአርሶ አደሩን ወጭ ከመቀነስ ባለፈ ለምነታቸውን ያጡ መሬቶችን ማስተካከል የቻለ መሆኑንም የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አቶ አበራ ደባ አሳውቀዋል። ጉልበታቸውን፣ ጊዜያቸውን የሚቆጥብ በትንሽ ቦታ የሚሰራ ነው። ስለዚህ በአመት አንድ አርሶ አደር ከሀያ ሺ ብር በላይ ያወጣል። ሰው ሰራሽ መዳበ በላይ ሲገዛ ማለት ነው። ያም ደግሞ ጊዜው ካለፈ የሚመጣ ነው። ሶ ይህን እንዳያልፍ በእጃቸው ያለ ነገር እስከሆነ ድረስ እዛው ላይ አንደኛ ብራቸውን ይቆጥባሉ ሁለተኛ በትንሽ ቦታ ነው የሚሰራው። ሶስተኛ የምርት ጭማሪው እጅግ በጣም ያማረ ነው። ለአንድ አመት ምርት ጭማሪ ብቻ ሳይሆን በሚቀጥለው አመት ሌላ ነገር መዳበሪያ ምናምን እንዳይጨምሩበት ጭምርት ለሚቀጥለው አመት ጭምርት ሪስ እንትን ያደርጋል። በቃ ይቆያል። መሬቱ ይለሰልሳል። በዚህ አመት በርሚ ኮምፖስት ነው ያደረገው። በሚቀጥለው አመት ዝም ብለህ እንኳን ብዘራው ከሰው ሰራሽ መዳበሪያው ከምትጨምርበት ምርት እኩል የሚመረትበት ቴክኖሎጂ ነው። በተያዘው የምርት ዘመን በጎንደር ከተማ አስተዳደር ከ1600 ኩንታል በላይ የቨርሚ ኮምፖስት ለማምረት ታቅዶ እየተሰራ እንደሚገኝ ከከተማ አስተዳደሩ ግብርና መምሪያ ያገኘ ነው መረጃ ያመላክታል። የዳኝነት ስርዓቱን በቴክኖሎጂ በመደገፍ ቀልጣፋና ተደራሽ የሆነ አገልግሎት ለመስጠት እየሰራ መሆኑን የሰሜን ጎንደር ዞን ከፍተኛ ፍርድ ቤት ገለጸ። አማራጭ የሞግች መፍቻ ስርዓቶችን በማጠናከር የአገልግሎት ተደራሽነትን ለማረጋገጥም እየሰራ ነው። ደረጀ ደርበው ዝርዝር ዘገባ አለው። የዳኝነት ስርዓቱን ለማሻሻል በቴክኖሎጂ የታገዘ ስራ እየሰራ መሆኑን የሰሜን ጎንደር ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ግዛቸው ሙጬ ተናግረዋል። በዚህም የኢፋይሊንግ አገልግሎትን ጨምሮ ሌሎች የዲጂታላይዜሽን አማራጮችን እየተጠቀሙ እንደሚገኝም አክለዋል። የዳኝነት አገልግሎት ውጤታማ እንዲሆን ከምንሰራባቸው ተግባሮች አንዱ ቀልጣፋ፣ ተደራሽ፣ ግልጽና ተጠያቂነትን ያረጋገጠ የቴክኖሎጂ ስርዓት አብሮ በላይን ስርዓቱ በሚያግዝ መልኩ እንዲሆን እየሰራ እንገኛለን። አማራጭ የሙግት መፍቻ ስርዓቶችን በማጠናከር ተደራሽ አገልግሎት ለመስጠት ጥረት እየተደረገ መሆኑን የገለጹት አቶ ግዛቸው የፍርድ ቤት መር አስማሚነት ስርዓት ወደ ስራ የማስገባት ተግባር እየተከናወነ እንደሚገኝም ገልጸዋል። አማራጭ የሙግት መፍቻ ስርዓቶችን በማጠናከር በኩል በተለይ በዚህ ዓመት በይፋ በሁሉም ወረዳ የምንጀምራቸው የፍርድ ቤት መር አስማሚነት ስርዓቶችን በማጠናከርና በማደራጀት ወደ ስራ እየገባን እንገኛለን። ሌላው በዚህ ዓመትም ሌላው ተጠናክሮ የሚቀጥለው በሁሉም ወረዳዎችና ቀበሌዎች የባህል ፍርድ ቤቶችን በይፋ ስራ ለማስጀመር እንቅስቃሴዎችን እያደረግን እንገኛለን። የሰሜን ጎንደር ዞን ከፍተኛ ፍርድ ቤት የዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊ አቶ አማረ መኮንን የዳኞችን አቅም ለማጎልበት ስልጠናዎች እየተሰጡ መሆኑን ተናግረዋል። ዳኞቻችንም ሆነ ሌሎች ሰራተኞች፣ የጉባኤ ተሿሚዎች አቅማቸውን በማጎልበት ተገማጭ ጥራት ያለውና ታማኝ የሆነ ውሳኔ ለመስጠት ያው እንግዲህ ፍርድ ቤቱ በዚህ ላይ ርብርብና ክትል እያደረገ እየተሰራ ነው ማለት ነው። ሁለተኛው ያው ከተጋላጭ ህብረተሰብ ክፍሎች የሚባሉትን ሴቶች፣ ህጻናት፣ አካል ጉዳተኞች፣ አረጋውያን እነሱንም እንግዲህ ልዩ ችሎት በማቋቋም እስከወረዳ ድረስ ልዩ የቀጠሮ ፖሊሲ በማዘጋጀት ከመዝገቦች ላይ ልዩ ምልክት በማድረግ ዳኞችን በዚህ ላይ ያው ልዩ ትኩረት በመስጠት ታማኝ የሆነ የሚያረክ አገልግሎት እየሰጡ ያሉበትና በዚህ በጀት ዓመት እየተከናወነ ነው ያለ ማለት ነው። የተቀናጀ የአሰራር ስርዓትን በመዘርጋት ውጤታማ አገልግሎትን ለመስጠት በትኩረት እየተሰራ እንደሆነም ተመላክቷል። የወገራ ወረዳ ጤና ጽህፈት ቤት ከ49 ሺ በላይ የወረዳው ነዋሪዎችን የጤና መድን ተጠቃሚ ለማድረግ እየሰራ መሆኑን ገለጸ። ጽህፈት ቤቱ የ2018 ዓ.ም የጤና መድን የንቅናቄ መድረክ ከባለድርሻ አካላት ጋር ውይይት አካሂዷል። የወገራ ወረዳ ጤና ጽህፈት ቤት የማህበረሰብ አቀፍ ጤና መድህን ቡድን መሪ አቶ ሽፈራው ገብሬ በ2017 ዓ ም በወረዳው ከ26656 የጤና መድን አባላት 18 ሚሊዮን የሚጠጋ ብር በመሰብሰብ በወረዳው ባሉት ስምንት የጤና ጣቢያዎችና ጎንደር ከተማ በሚገኙ የጤና ተቋማት ሁል በመውሰድ ለጤና መድህን ተጠቃሚዎች አገልግሎት መስጠት መቻላቸውን ገልጸዋል። በተያዘው በጀት ዓመት ደግሞ 49595 የጤና መድህን አባላትን ተጠቃሚ ለማድረግ እየሰራ እንደሚገኝም ተናግረዋል። የወገራ ወረዳ ጤና ጽህፈት ቤት ኃላፊ አቶ መንግስቱ ታደሰ በበኩላቸው አምራች ዜጋን ለመፍጠር መንግስት በትኩረት እየሰራ መሆኑን ገልጸው በተለይ በጤናው ዘርፍ ገንዘባቸውን ከፍለው መታከም ለሚቸገሩ ዜጎች የማህበረሰብ አቀፍ ጤና መድህን አገልግሎት ሽፋን በትንሽ መዋጮ ክፍያ የተሻለ ሕክምና እንዲያገኙ እድል የሚፈጥር መሆኑን አስታውሰዋል። የህዝቡን ተጠቃሚነት ለማረጋገጥ መንግስት መርሃ ግብሩን በገንዘብ እየደጎመ እንደሚገኝ ኃላፊ በውይይቱ ላይ አሳውቀዋል። ህብረተሰቡም የአገልግሎቱን ጠቀሜታ በውል ተረድቶ በጥራትና ተደራሽነት ዙሪያ የተሻለ እንዲሆን ወቅቱን ጠብቆ የጤና መድን ደብተር ማሳደስ እንዳለበት ተናግረዋል። ከዚህ በፊት አባል ያልነበሩ የህብረተሰብ ክፍሎች አባል መሆን እንዲችሉ የተቀናጀ ጥረት እየተደረገ እንደሚገኝ አቶ መንግስቱ መልእክት አስተላልፈዋል። የወገራ ወረዳ ተወካይ አስተዳዳሪ አቶ አይፈራም አያ ነው። ከጤና ዋና ዋና ግቦች ቁልፍ መለኪያዎች መካከል የጤና አገልግሎት ሽፋንና ጥራትን ማሳደግ አንዱ በመሆኑ በሽታዎችን ከመከላከል ባለፈ ታክሞ ለመዳን ህብረተሰቡ በጤና መድን ተጠቃሚ እንዲሆን መስራት ከሁላችንም ይጠበቃል ብለዋል። የምክክሩ ተሳታፊዎች በበኩላቸው አገልግሎቱን የበለጠ ማስፋት እንደሚጠበቅና ከመድኃኒት አቅርቦት ጋር ተያይዞ የሚነሱ ችግሮችን መቅረፍ እንደሚገባ አስታውቀዋል። መረጃው የወገራ ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት ነው። የተወደዳችሁ ተመልካቾቻችን ለአብሮነታችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለሰአቱ ያዘጋጀንላችሁ ዜና የእስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር እመቤቱ ነኝ አብሬች ቆይታ አደረግኩ። ጤና ይስጥልኝ።